የአማራ ህዝብ ትግል በጣም ፈታኝ ነው። እውነት ለመናገር በጣም ፈታኝ ነው። እኔ ሰው እንዲያየው ነው የምፈልገው፣ ነገሮችን እንዲመለከታቸው በሰከነ አማርኛ በሰከነ መንገድ ማስቀመጥ ነው የምፈልገው። የአማራን ህዝብ ለብቻው ከኢትዮጵያ ውስጥ አውጥታችሁት የአማራን ህዝብ ከኢትዮጵያ ውስጥ ማውጣት አትችልም፣ ግን እንደው በኢትዮጵያ ውስጥ ካሉት የአማራን ህዝብ መመልከት በቂ ምላሽ ሰጣለሁ አስባለሁም። ለምሳሌ በየትኛውም ሀገሪቱ ክልል ውስጥ የሚኖር ማንኛውም ፖለቲካ ፖለቲካውን የሚጀምረው የአማራን ህዝብ በማንቋሸሽ ነው። የትኛውም መንግስታት በየትኛውም አቅጣጫ ፖለቲካቸው ልሂቃኖቹም ጨምሮ ከትግራይ ልሂቃኖች ብታመጣው የአማራን ህዝብ እንጨፍጭፋለን፣ እንገላለን ብሎ የተነሳው የተቃዋሚዎቹን ብታመጣቸው ታርጌታቸው የአማራ ህዝብና የአማራ ሊህቃኖች ላይ አድርገው ነው እስከ መግደል። በየትኛውም አቅጣጫ ለምሳሌ በደቡብ ብትሄድ በቁም ሲያቃጥሉን ሲገሉን፣ ሲያርዱን፣ ሲያሳድዱን በአማራነታቸው ነው። ኦሮሚያ ላይ እንደ ኦሮሚያ በርከት ያሉ ወገኖቻችንን ሲጨፈጨፉ፣ ሲታረዱ፣ ሲገደሉ ሲወገሩ ሆዳቸው እርጉዞች ሆዳቸው ሲቀደድ ቤተ ክርስቲያን መስጊድ ሲነድ የሰውን ልጅ ገላ ሲቆረጥ፣ ኦሮሚያ ክልል ላይ አኖሌ ሐውልት የሚባል ተሰርቶ በአማራ ህዝብ ጥላቻ ያደረገ የአማራን ህዝብ ጥላቻ ያደረገ ጥቂት ያልገባቸው ምንድነው? ይሄ የትርክት ፖለቲካ የአኖሌ ሐውልት ወይም ደግሞ ተስፋዬ ገብረአብ የደረሰው የቡርቃ ዝምታ የሚል ድርሰት ለአማራ ህዝብ ጠንቆኖ የአማራን ህዝብ ዋጋ አስከፍሎታል። በሶማሌ ክልልም በተመሳሳይ ልክ እንደዚሁ ቤተ ክርስቲያኑና ሃይማኖት መሰረት ያደረገ በጋምቤላ በቤንሻንጉል በሁሉም ሀገሪቱ ክፍሎች የአማራን ህዝብ መሰረት ያደረገ ያን ህዝብ ለማጥፋት የተነሳ ነው እና ዙሪያውን ፖለቲካውን ስትዩት የአማራ ህዝብስ ምን እያደረገ ነው የሚለውን ነገር ደግሞ መመልከት ያስፈልጋል። ኢትዮጵያዊነቱን ከመውደድ አትግደሉኝ ከማለት የገደሉኝን እንገላለን አንዳንድና ቁርቶች ሶሻል ሚዲያ ላይ ያሉ የተለያዩ ብሔሮችን የሚሳደቡ አይመቹኝም፣ ያው ስሜታዊ እኮናል ምናምን በሚለውን እንውሰደው ትክክል ነው ብዬ ግን አላምንም። እንደዚህ የሚያደርጉ ይኖራሉ። የአማራ ህዝብ ግን ምን እያለን ያለው ነው አሁን እ ሌሎቹ እንዶ ለሌሎቹም ብሔሮች አድር ስልም በተለይ ሶሻል ሚዲያ ላይ ላሉ ታጋዮች የአማራ ህዝብ ምን እያለን ነው የሚገለኝ ከሌ ነው ስፔሲፊክ አድርገው የሚገለኝ ከሌ ብሔር ሳይሆን ከከሌ ብሔር የወጣው ከሌ ከሌ ነው። አላማውም ይገለኝ ያተነሳበት አላማም ይሄ ነው ብሎ የትግል አቅጣጫውን ያስቀመጠ የሚታይ አይን በአይን የምታይ በእጅ የምዳስሰው ምክንያትነት ያለውና ልታምንበት ልታየው የሚገባ ጥያቄውን መሰረት ያደረገ ወይም ደግሞ ታንጀብል የሆነ ነገር ያነሳልሃል። በትግራይ የትግራይን ህዝብ አይጠላም፣ በትግራይ በኩል የወጡ ግን ጨፍጭፏል። በቤንሻንጉል ጉምዝ ኩላሊቱን በልተውታል። ኦሮሚያ ላይ በርከት ያሉ ግፎች ወደ ገደል ተጨምረዋል። ታሪኩን ለማጥፋት ተነስተዋል። በተለያየ ቦታ ደቡብ ላይ በአማራነታቸው ብቻ ሲሰደዱ ሲጋደሉ የነበሩ አማራዎች አሉ። ይህን ሁሉ የአማራ ህዝብ ያያል። ይህን ሁሉ ይመለከታል። ይህን ሁሉ በተለያየ ዓለም ላይ ያለ አማራ ያያል። ይህንን በጠላትነት የተነሱት ሳይሆን ደግሞ ከመካከላችን ሆኖ በሆዳቸውን መሰረት አድርገው ለሆዳቸው የሚኖሩ የህዝብ ችግርና የህዝብ መከራ ምንም አይመስላቸው የሚፈልጓትን ነዋይ ካገኙ ነገ እኖራለን ብለው የሚያምሩ የዛን ህዝብ መከራና ስቃይ የሚያራዝሙ ከራሳችንም ያሉ የወጡ ሰዎች አሉ። ሰው ይህን ሁሉ መከራ የተሸከመ የአማራን ህዝብ ሌሎቹም ሌሎቹ ወንድሞቻችን እንደው ምንም እኔ አሁን ሰው ነኝ፣ ከሰው በተጨማሪ ኢትዮጵያዊ ነኝ ከኢትዮጵያ በተጨማሪ አማራ ነኝ። ኢትዮጵያ ውስጥ ኖራለሁ ብዬ ካሰብኩኝ ሁሉንም አከብራለሁ ሁሉንም ክልሎችና ሁሉንም ብሔሮች አከብራለሁ አከብራለሁ ነው ምንድም ሳደበው ከነዛ ከብሔሮች ውስጡ ግን ይወጡ ልሂቃንን የሚሉ ይህንን ህዝብ ኢትዮጵያን ስለሚወድ አማራን፣ ይህን ህዝብ እንጨፈጭፋለን ብሎ የተነሱትን ግን በዝምታ ወይም ደግሞ ችላ ብሎ ማለፍ ተገቢ ነው ብዬ አላሰብም። ስለዚህ የኦሮሞ ህዝብ የሆናችሁ በተለያየ ቦታ ላይ ያላችሁ ሰው ሰው የምትሸቱ ይሄንን የተናገርኩትን የተረዳችሁ ከአማራ ህዝብ ጎን እንድትቆሙ፣ በትግራይም ይሄን የተረዳችሁ ከአማራ ህዝብ ጎን እንድትቆሙ፣ በቤንሻንጉል፣ በሶማሌ፣ በአፋር፣ በጋምቤላ፣ በደቡብ ክልል ያላችሁ ይሄንን ድምፄን ሰምታችሁ የአማራውን ትግል ድጋፍ እንድታደርጉ በአጽንቶ እንድትመለከቱ ወገኖቻችሁን አማራዎች ላይ ችግር ሊፈጠር ሲል ነው። የአማራ ህዝብ ጥያቄ ይሄ ነው። የአማራ ህዝብ ጥያቄ የትኛውንም ብሔር ጠላት ተደረጉ አልተነሳም። ከኛ ብሔር የወጡ ይህን ህዝብ እንጨፈጭፋለን የሚሉ በፖለቲካቸውን ፖለቲካ መስሪያ ማሳመሪያ የሚያደርጉት በጠላትነት በትርክት ፈርጀው የፈጁት ያለ ህዝብ ነው። ከዚህ ህዝብ ጋር እንቆማለን ብላችሁ እንድትነሱ ነው። ስለዚህ የአማራ ህዝብ በሃይማኖት ችግር የለበትም። ፋኖ ወንድሞቼ በሃይማኖት ችግር የለባቸውም። በብሔር ችግር የለበትም። ተዋልዶ ሰፊውን የሀገሪቱን ግዛት ይዞ የሚኖር ነው። ፍቅር የሆነ ህዝብ ነው የአማራ ህዝብ ወንድሞቼ። ሌሎቹ የብሔር ተወላጆች ኢትዮጵያኖች በሙሉ ተመልከቱት። እኔ እንኳን አደለም ተኩሰ ልገል የአማራን ህዝብ እን እንዶ ለፍቅር እንኳን የምትሳሳለት ነው። እናቴ ብላልኝ ጉረስልኝ የሚል ማህበረሰቡ ጥልቅ ማየት የሚችል የኢትዮጵያ ፍቅር ያለበት ነውና፣ እና ይሄንን የሚወዳችሁ ማህበረሰብ ሲጨፈጨፍ በዝምታ አትመልከቱ። ሌሎቹም ብሔሮች፣ ሌሎቹም ክልል ተወላጆች ከአማራ ህዝብ ጋር ጎን ቆማችሁ ይሄንን ጨፍጫፊ ስርዓት እናስወግድ። ድለፋ ነው።